አድማጮች ዛሬ ታምረኛው ዛፍ ብሳና ከእጽዋት ሁሉ ይለያል። በደጃችን የሚገኘው ይህ ብሳና የሚሰጣቸውን ዘርፈ ብዙ ባህላዊ መድኃኒቶች ነገራቸዋለሁ። አንድ ለሆድ ውስጥ ስራይ የብሳናውን ስሩን ልጣች ልጦ በመጥረቢያ ከትክቶ አፈሩን በማጠብ ወቅቶ በንጹህ ውሃ ዘብስፎ ጧጧት ከምግብ በፊት እያጠለሉ በውሃ ብርጭቆ ከአንድ እስከ አምስት ቀን መጠጣት ነው። ሁለተኛ ለሳል በሽታ ቅጠሉን እየቀቀሉ ማታ መኝታ ሰዓት እየታጠኑ መተኛት ነው። ከአንድ እስከ አስር ቀን ቢሆን ሳሉን ነቅሎ ይጥለዋል። ሶስት ለውሻ ልክፍት በሽታ የስሩን ቅርፊት ከመካን እንዶድ ስር ጋር ወቅቶ አድርቆ ዱቄቱን ከጥቁር ጤፍ ዱቄት ቀላቅሎ ሀምሳ ሳንቲም የሚያክል እየጋገሩ በባዶ ሆድ ለሶስት ቀን መብላት ነው። አራተኛ ለውህ በሽታ የብሳና ቀንበጡን ከሰንሰል ወይም ከስሜዛ ቀንበጥ ጋር ወቅቶ እንደ ሽሮ በመስራት ቅቤ ጨምሮ በባዶ ሆድ መብላት ነው። አምስተኛ አንገት ላይ ለሚወጣ ጭርት ፍሬውን ብቻ አይሽቶ መቀባት ነው። ስድስተኛ ለቋቁቻና ለጭፌ ፍሬውን፣ ቀንበጡን ከነጭ ሽንኩርት ጋር ወቅቶ መቀባት ነው። ሰባተኛ ለማንኛውም ቁስል ልጡን አድርቆ ወቅቶ በቁስሉ ላይ መነስነስ ነው፤ ፈጽሞ ያድናል። ስምንተኛ ለምች ሕመም ቅጠሉን ከነጭ ባህር ዛፍ ጋር ቀቀሉ መታጠን ይበጃል። ዘጠነኛ ለኪንሳሮት በሽታ ስሩን በመጥረቢያ ላፍላፍ አድርጎ በትንሹ ወቅቶ እየቆሰለና እየደማ ለሚያስቸግር ኪንሳሮት ማታ ኪንሳሮቱ ላይ ደምድሞ መተኛት ነው። አስረኛ ለሆድ ትላትልና ለወስፋት በውሃ በጥብጦ አሳድሮ ከምግብ በፊት አጥሎ መጠጣት ነው። አድማጮች፣ ይህ አስደናቂው ብሳና በየአካባቢያችን የሚገኝ ስለሆነ መጠቀም ይችላሉ። ኢትዮጵያዊነት ታላቅነት